ከአሸናፊነትም ከወርቅ ሜዳሊያን በላይ የገዘፈም ሀገር ማለት ምን እንደሆነ በተግባር የተገለጠበት ምናልባትም ሊደገም የማይችል ከአእምሮ በላይ የሆነ የአንድ አፍሪካዊ አትሌት ገድል ነው። ሀገር የላከችኝ እንዳቋረጥ አይደለም፣ ጆን ስቴፋን አክዋሪ። ለአንድ አትሌት ሀገርን በኦሎምፒክ መድረክ መወከል ከፍ ሲል ደግሞ አሸናፊ መሆን ትልቁ ግብ ነው። ይህንን ያደረጉ እልፍ ናቸው። ይህኛው ታሪክ ግን ከዚህ ይለያል። ማሸነፍ ቀርቶ መጨረሻ ለመውጣት እንኳን በርካታ ሰዓት የወሰደበት ነገር ግን ኦሎምፒክ ታሪክ ሲታወስ ሁሌም ስሙ ከአሸናፊዎች በላይ ገዝፎ የሚነሳ የአንድ ሰው ታሪክ ነው። ጊዜው 1968 ሜክሲኮ ኦሎምፒክ ሲሆን ታሪኩም የሚጀምረው እዚሁ ጋር ነው። በመድረኩ በማራቶን 78 አትሌቶች ለአሸናፊነት ተዘጋጅተዋል። ከእነዚህ ውስጥ አንዱ ደግሞ በግብርና ሙያ ከሚተዳደሩ ቤተሰቦች የተገኘውና ታንዛኒያን የወከለው ጆን ስቴፋን አክዋሪ ነው። ከ42 ኪሎ ሜትር ዘለግ የሚለው ውድድር ተጀመረ። አክዋሪ እስከ 19ኛው ኪሎ ሜትር ጠንካራ ተፎካካሪ ሆኖ ዘለቀ። 19ኛው ደቂቃ ላይ ግን ታጅበው ከሚሮጡት አትሌቶች ውስጥ የሚገኘው አክዋሪ ተደነቃቅፎ በመውደቁ እግሩና እጁ ክፉኛ ተጎዳ። ብዙዎቹ አትሌቶች በወደቁበት የሕክምና እርዳታ ተደርጎላቸው ውድድሩን በዚያው ሲያቋርጡ፣ ስቴፋን አክዋሪ ግን አይደለም ለመሮጥ ለመንቀሳቀስ እንኳን ፈታኝ ከነበረው ሕመሙ ጋር እየታገለ መሮጡን ቀጠለ። ከባህር ጠለል በላይ 2200 ከፍታ ባለው ቦታና እጅግ ፈታኝ በነበረው የአየር ጸባይ ምክንያት ብዙዎቹ በኦክስጅን ታግዘው ከውድድሩ ሲሰናበቱ እሱ ግን ደም እየፈሰሰው እግሩና እጁን በፋሻ ታስሮ በዝግታ መሮጡን ቀጥሏል። የህክምና ባለሙያዎች ጉዳቱ እንዳይባባስ እንዲያቋርጥ በተደጋጋሚ ቢነግሩትም እሱ ግን ፈቃደኛ አልሆነም። እውነቱን ስቴዲየም ውስጥ ሆነው በቴሌቪዥን የሚከታተሉ ተመልካቾች ለአሸናፊነት ከሚደረገው ትንቅንቅ በላይ ይሄኛው ትኩረታቸውን ስቦታል። በዚህ መሃል አሸናፊው ታወቀም። ኢትዮጵያዊ አትሌት ማሞወልዴ አድካሚውን ውድድር በበላይነት አጠናቀቀም። በአትሌት አበበ ቢቄላ በ1960 ሮም ኦሎምፒክ የተጀመረው የባዶ እግር የማራቶን ድል ለሶስተኛ ተከታታይ ጊዜ በአትሌት ማሞወልዴ ሀትሪክ የተሰራበትም ሆንም። በመድረኩ የሁለት ጊዜ የኦሎምፒክ ባለድሉ አበበ ቢቄላ ቢያቋርጥም ማሞወልዴ ኢትዮጵያ ሌላ አዲስ ጀግና እንዳላት ለዓለም ያሳየችበትም ሆንም። ከባድ ጉዳት ያጋጠመው ስቴፋን አክዋሪ ግን የቱንም ያክል ከአሸናፊዎቹ በብዙ ኪሎ ሜትሮች ወረቀት ላይ ቢሆንም እጅ አልሰጥም። ከአንደኛ እስከ ሶስተኛ የወጡት አትሌቶች ሜዳሊያቸውን ለመቀበል ወደ ፖዲየም አመሩ። ሽልማቱ እየተበረከተላቸው እያለም። በስታዲየም የሚገኙ ተመልካቾች ሩጫውን ያላጠናቀቀ አትሌት አለ፣ ሽልማቱ መዘግየት አለበት በማለት ስሙን እየጠሩ መጮኋቸውን ቀጥለዋል። ከሽልማት ስነስርዓቱ በኋላ መምሸቱን ተከትሎ ሁሉም ሰው ሲበተን አዘጋጆቹና የተወሰኑ ተመልካቾች ብቻ የስቴፋን አክዋሪ መጨረሻ ለማየት በስታዲየም እየተጠባበቁም ይገኛሉ። በወደቀበት ሰዓት ጉልበቱ ቦታውን የለቀ ያደቀውና ስብራት ያጋጠመው አትሌቱ ህመሙን ስቃዩንና ሀገሩን ታንዛኒያን ተሸክሞም እየወደቀም እየተነሳም አሸናፊው ማሞወልዴ ከገባበት አንድ ሰዓት ዘግይቶ ስቴዲየም ደረሰ። በዚህ ያሉ ተመልካቾች በደስታ ጮቤ ረገጡም። ያላቸውንም ክብር ቆመው ገለጹለት። 23 ኪሎ ሜትሮችን ከከባድ ህመም ጋር የታገለው ሰው በጽናት 57ኛ በመሆን የመጨረሻውን ደረጃ ይዞ አጠናቀቅም። ስቴፋን አክዋሪ 21 አትሌቶች በጉዳትም በድካምም ውድድሩን ማጠናቀቅ ባልቻሉበት የሜክሲኮ ኦሎምፒክ ሶስት ሰዓት ከ25 ደቂቃ ከ17 ሰከንድ ርቀቱን ለማጠናቀቅ የወሰደበት ሰዓት ሆኖም በክብር ተመዘገበም። በነገር ሁሉ የተገረሙ ጋዜጠኞች ጠየቁት። ሀገሬ የላከችኝ እንድጀምር ሳይሆን እንዳጠናቀቅ ነው በማለት መለሰላቸው። ያጋጠመውን ሁሉ የተመለከተው አንድ የዘጠኝ ዓመት ልጅ ከወላጆቹ ጋር ሆኖ አድናቆቱን ገለጸለት። በአንድ ወቅት ወደ ታንዛኒያ ምርቶም እንደሚጎበኘው ቃል ገባለት። ከአመታት በኋላም የያኔው ልጅ ቃሉን መፈጸሙን ስቴፋን አክዋሪ ይፋ አድርጓል። ሩጫ ካቆመ በኋላ ወደ ግብርና ተመልሰው ጽኑ ሰው በ2000 ሲድኒ ኦሎምፒክ የማራቶን አሸናፊዎችን እንዲሸልም ተጋብዞ ወደ አውስትራሊያ ሲያምራ የወቅቱን ሻምፒዮን ገዛኸኝ አበራን የወርቅ ሜዳሊያ ጠለቀለት እሱ ነው። የዓለም አቀፉ ኦሎምፒክ ኮሚቴ ጥሩነሽ ዲባባና ቀነኒሳ በቀለ በ5ሺና 10ሺ ሜትር አራት የወርቅ ሜዳሊያ ባመጡበት የ2008 ቤይጂንግ ኦሎምፒክ የክብር አምባሳደር አድርጎ እውቅና ሲሰጠው፣ ሀገሩም የምን ጊዜም ጀግና ብላ የክብር ንሻን ሸልመዋለች። ጥንካሬና ተስፋን ከግብርና የወሰደው የኦሎምፒክን ትርጉ ትርጉም የገለጠውና የአፍሪካውያን የጽናት ተምሳሌት መሆኑን በተግባር ያሳየው ጆን ስቴፋን አክዋሪም አሁን 83ኛ ዓመቱ ላይ ይገኛል።